በቤንሻንጉል ጉሙዝ ክልል አሶሳ ዞን ስር የሚገኘው የኩርሙክ ወረዳ ካለው ተፈጥሯዊ ሞቃታማ የአየር ንብረት ጋር ተያይዞ በተደጋጋሚ የንጹህ መጠጥ ውሃ እጥረት ሲስተዋልበት ይታያል። የአካባቢው ማህበረሰብም በንጹህ መጠጥ ውሃ እጥረት ሲቸገሩ መቆየታቸውን ይገልጻሉ። እዚህ የነበረው የውሃ ችግር ይህ ነው የማይባል ነው። በጣም በጣም በጣም ከባድ ችግር ውስጥ ነው የነበር ነው። አንድ ጀረካ ለማገኘት ማታ አንድ ሰአት ወጥተን ጥዋት አንድ ሰአት ነው ተመልሰን የምንመጣ በጣም ተሸግረን ነበር። በፊትም የወንዝ ውሃም የጎርፉም ምናምን ነው የምንጠጣ ነበር። የቤንሻንጉል ጉሙዝ ክልል ውሃና ኢነርጂ ሀብት ልማት ቢሮም ከውሃና ኢነርጂ ሚኒስቴር ጋር በመተባበር በወረዳው በ311 ሚሊዮን ብር ያስገነባውን የንጹህ መጠጥ ውሃ ፕሮጀክት አስመርቋል። በንጹህ መጠጥ ውሃ ፕሮጀክቱ መመረቅም የአካባቢ ማህበረሰብ ደስታቸውን ገልጸዋል። ውሃው አጠገባችን ስለደረሰ ክልሉና ፌዴራሉ መንግስት በጣም እናመሰግናለን። እስከ ቤታችን ውሃ ስለሚደርስ ለኛ በጣም ነው የምናመሰግነው። ውሃም በንጹህ መጠበቅ አለብን። በፕሮጀክቱ የምረቃ ስነስርዓት ላይ የተገኙት የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ መንግስት በተለያዩ አካባቢዎች የህብረተሰቡን ፍትሐዊ የልማት ተጠቃሚነት ለማሳደግ እየሰራ መሆኑን ገልጸዋል። መንግስት በተለይ የፌዴራል መንግስት በኢትዮጵያ ውስጥ የነበረውን ኢፍትሐዊ የሆኑ የተለያዩ የልማት ስራዎችን ዜጎች ጠይቁ በነበረው መሰረት በቻለው አቅም ተመጣጣኝ የሆነ ስራዎች እንዲሰሩ ከፍተኛ ስራዎችን ሲያከናውን ቆይተዋል፣ እየሰራ ይገኛል። ፕሮጀክት ፕሮጀክት የሚሆነው ዘላቂ የሚሆነው የተጀመረው ማለቅ ብቻ ሳይሆን በቀጣይ በተፈለገው ጊዜ በዲዛይን ላይፉ እንዲያገለግል ማድረግ ትልቅ ድርሻ አለው። የቤኒሻንጉል ጉምዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን የንጹህ መጠጥ ውሃ ፕሮጀክቱ ከ15 ሺህ በላይ ለሚሆኑ ዜጎች አገልግሎት የሚሰጥ እና የአካባቢውን የንጹህ መጠጥ ውሃ ችግር የሚፈታ ነው ብለዋል። ካሉ የልማት ክፍተቶች አንዱ የንጹህ መጠጥ ውሃ አቅርቦት አንዱ ነው። ይሄ ፕሮጀክት ለ15 ሺህ ማህበረሰብ ተደራሽ የሚያደርግ ውሃ ነው። ቦኖዎቹ ደግ ሲስፋፉ ደግሞ ከ20 ሺህ በላይ ህዝብን ተደራሽ የሚያደርግ ነው። ለሚቀጥሉት 20 ዓመታት ደግሞ የሆረዛብ ነዋሪዎችና ተደራሽ የሚሆኑ ቀበሌዎች ለ20 ዓመት ያገለግላል። ለኩርሞክ ወረዳ ነዋሪዎች እንኳን ደስ አላችሁ እንኳን ደስ አለን ለማለት ትፈልጋለሁ። በፕሮጀክቱ ምረቃ የተገኙት ከፍተኛ አመራሮች በክልሉ የተከናወኑ የተለያዩ የልማት ስራዎችንም ተዘዋውረው ጎብኝተዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ